ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ህርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁሐን አበው ሊቃነ ጳጳሳት፣ ክብርት ወይዘሮ አዳነች አበቤ የአዲስ አበባ አስተዳደር ከንቲባ፣ ክብርት ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስትር፣ ክቡራን ሚኒስትሮችና ከፍተኛ የመንግስት ባለስልጣናት፣ ክቡራን አምባሳደሮችና ክቡራት አምባሳደሮችና የኮር ዲፕሎማቶች ክቡራን የቤተ ክርስቲያናችን የየመምሪያውና የድርጅቱ ኃላፊዎች የተከበራችሁ ሊቃውንተ ቤተክርስቲያን ክርስቲያን አገልጋይ ካህናትና ሰራተኞች የተከበራችሁ የኢትዮጵያ ጀግኖች አርበኞች የተከበራችሁ የጸጥታ አስከባሪ አባላት፣ የተወደዳችሁ የሰንበት ትምህርት ቤት መዘመራን ልጆቻችን፣ በአጠቃላይ በዚህ ታላቅ ታላቅ ስነ በዓል የተገኛችሁ፣ በዓለም ዙሪያ የተገኛችሁና በዓለም ዙሪያ ሆናችሁ በዓሉን በመከታተል የምትገኙ ክርስቲያኖች በሙሉ ስህተት በወለደው በደልና ኃጢአት የደከሙትን በኃይለ መስቀሉ የሚታደግ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2018 ዓመተ ምህረት በዓለ መስቀሉ በሰላም አደረሰን አደረሳችሁ። ወለእለ ጻመው በመስቀሉ ይባልህ የደከሙትን በመስቀሉ ይታደጋል መጽሐፈ ኪዳን። እግዚአብሔር አምላካችን ሁለመናው እንከን የለሽ ፍጹም አምላክ ነው። እንደዚሁም በመሆኑ ጥፋትን የማይወዳ አምላክ ነው። ይሁንና የሰው ልጅ በእግዚአብሔር ሕግ ላይ ድፍረትን የተሞላ ስህተት ወይም ጥፋት በመፈጸሙ እግዚአብሔርን አስቆጣ። ከዚህ አንጻር ሰው ተግባሩ ደካማ ሆኖ በዚህ ተግባሩ ደካማ ሆኖ ተገኘ። እግዚአብሔርም ፈታሂ በጽድቅ ኮናኒ በርጥ ነውና ሰውን በጥፋቱ ቀጣ የቅጣቱም አይነት ሞት ነበረ። በሰው ላይ የተላለፈው የሞት ቅጣትም በምድርም በሰማይም ተፈጻሚ ሆነ። ይህም ማለት ሰው በምድራዊ ሆነ በሰማያዊ ኑሮው ከእግዚአብሔርና የእግዚአብሔር ከሆነው ሁሉ ተለየ ማለት ነው። ይህ ቅጣት ለሰው ልጅ እጅግ መራራ ቅጣት ነበረ። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች እግዚአብሔር በዳኛነቱ ፈራጅና ቀጪ እንደሆነ ሁሉ በአባትነቱም ደግሞ መሐሪ ይቅርባይ ነው። በመሆኑም በኃጢአት የደከመውን በኃጢአት ደክሞ የወደቀውን የሰው ልጅ በቤዛዊ ሞቱ ከሞተ ኃጢአት የሚያድነው መሆኑን የሚያመለክት ተስፋ ሰጠው። ተስፋውን በነቢያቱ አማካይነት ሲገልጽለት ከቆየ በኋላ ሰውነታችንን ተዋህዶ በዚህ ዓለም ተገለጠ። በዚህ ዓለም ሰው የሚድንበትን መንገድ በቅዱስ ወንጌል ካስተማረና በተግባር ካሳየ በኋላ ቤዛ ሰብ የሆነው ሞቱን በመስቀል ላይ በመቀበል ቅጣታችንን እንዲነሳ አደረገልን። ቅዱስ መጽሐፍ ይህንን ሲገልጽ ሁሉም በአዳም እንደሚሞቱ ሁሉም በክርስቶስ ይድናሉ ይላል። በስህተት በበደልና በኃጢአት የደከመው የሰው ልጅ ክርስቶስ ቤዛዊ በክርስቶስ ቤዛዊ ሞት ምክንያት ነፃነት ወጥቶ ወደ ቀደመ ክብሩና ርስቱ ተመለሰ። ቤተ ክርስቲያን የደከሙትን በመስቀሉ ይታደጋል በማለት የምታስተምረን ይህንን እውነት ለመግለጽ ነው። ለዚህም ዋና ማስረጃዋ ጌታችን በመስቀል ላይ ተሰቅሎ ሳለ ዛሬውኑ ከእኔ ጋር በገነት ትሆናለህ በማለት በቀኙ በኩል ለተሰቀለው በደለኛ የፈጸመውና የገባው ቃል ኪዳን ቃል ኪዳን ነው። ይህም ቃል ኪዳን ለአማንያን ሁሉ የተገባ ቃል ኪዳን መሆኑ እሙን ነው። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የበዓሉ ተሳታፊዎች፣ ምንም እንኳ በመስቀል ላይ በተፈጸመው የጌታችን ቤዛዊ ሞት ምክንያት ነባሩ ቅጣታችን ወይም ጥንታ አብሶ ቢነሳም በገቢር አበሳችን ምክንያት ዛሬም ከስህተት መጽዳት አልቻልንም። በመሆኑም ዛሬም ከእውነት ጋር መጋጨታችን ስለቀጠለ በየጊዜው በምን በምንፈጽመው የገቢር ዐበሳ እግዚአብሔርን ማስቆጣታችንን አልቀረም። የደህንነታችን ምልክትና ምስክር የሆነው ዕፀ መስቀል በሰዎች እንዲቀበር መደረጉም የገቢር አበሳችን መቀጠሉን የሚያመለክት ምስክር ነው። ሆኖም መስቀልን መደበቅም ሆነ መሰወር ከሰው አቅም በላይ ነበርና በእግዚአብሔር ኃይል በጢስ እጣን አመልካችነት ከተቀበረበት ጉድጓድ በጎጓል ሊወጣ ችለዋል። እነሆም መስቀሉ እስከ ዛሬ ድረስ የእውነት መስካሪና የድኅነት ምልክት ሆኖ ቀጥለዋል። ለወደፊትም በዚሁ ይቀጥላል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የበዓሉ ተሳታፊዎች የመስቀሉ አበይት መልእክቶች ሰው ሊያምንባቸው ሊቀበላቸው እና ሊኖርባቸው በውጤቱም በስጋውም ሆነ በስጋውም ሆነ በነብሱ ሊድንባቸው እንደተሰጡ የማንስተው ሀቅ ነው። ሆኖም ሰዎች በአንድ ጆሮዎች ሆኖም እኛ ሰዎች በአንድ ጆሮችን ሰምተን በሁለተኛ በሌላኛው ጆሮዎችን ከመጣል ባለፈ ያመጣነው ለውጥ እንደሌለ ተግባራችን ራሱ ምስክር ነው። ዛሬም ሕገ እግዚአብሔር በድፍረት ይጣሳል። የጥሰቱም ውጤትም የጥሰቱ ውጤትም እንደምናየው ዓለማችንን በአጠቃላይ የመኖርና በመኖርና ባለመኖር ውስጥ እየከተታት ይገኛል። ታዲያ እኛስ በዚህ ሁሉ አልደከምንምን? የሚታደገን መስቀላዊ ኃይልስ አያስፈልገምን? ለሰላማችን መጠበቅና ለድህንነታችን ዋስትናስ ከመስቀሉ ቃልና ኃይል የበለጠ ሌላ አለን? እንደ እውነቱ ከሆነ በንጹህ አእምሮአችን በደንብ ካስተዋል ነው። ከመስቀሉ ቃል የበለጠ ሌላ ከመስቀሉ የበለጠ ለሰው ልጆች ሰላምንና አንድነትን የሚሰጥ ሌላ ኃይል በዓለማችን ውስጥ አይገኝም። ስለሆነም ፍጹምና ዘላቂ ሰላምን የምንሻ ከሆነ በመስቀሉ ቃል እንመራ። የመስቀሉ ቃል ማለት ይቅርታንና እርቅን፣ እኩልነትንና አንድነትን፣ ፍትህንና ርጥን ማረጋገጥ ማለት እንደሆነ በውል እንገንዘብ። በዚህ ህይወት መኖር ከጀመር ድክመታችን በመስቀሉ ተወገደ ማለት ነው። ብፁዓን አበው ሊቃነ ክቡራን፣ የበዓሉ ተሳታፊዎች፣ የዘንድሮ በዓለ መስቀል አከባበር ልዩ የሚያደርገው እግዚአብሔር የሰጠን የውሃ ጸጋችን ፍትሃዊ በሆነ መንገድ ለመጠቀም በአንድነት ተባብረን ባካሄድነው ጥናት የሕዳሴ ግድባችንን አጠናቀን ባስመረቅንበት ማግስት እየተከበረ ያለ መሆኑ ነው። ይህ ክስተት ለሀገራችን ዳግም ልደትን ያበሰረ ስኬት ነው ብንል ማጋነን አይሆንም። በዚህም እግዚአብሔር አምላካችንን ማመስገን ይገባናል። በስራ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 ህዝቡ በአንድነትና በህብረት ተነስቶ ወደ ትግበራ ሲገባ እንደሆነ ከታላቁ ህዳሴ ግድባችን ተምረናል። በመሆኑ በህዳሴ ግድባችን ያሳየነውን ትብብርና ተነሳሽነት አሁንም አጠናክረን መቀጠል ይገባናል። መንግስትም ከዚህም ከዚያም የሚታዩት አለመግባባቶች መግባባቶች በርቅና በይቅርታ በማለፍ እኩልነትን ፍትህንና ርትዕን በማረጋገጥ እንደዚሁም ለሰላም መስፈን ረጅም ጉዞ በመሄድ ህዝቡን ወደ አንድነት የማምጣት ኃላፊነቱን እንዲወጣ በዚህ አጋጣሚ ጥሪያችንን እናስተላልፋለን። በመጨረሻም የመስቀሉ መልእክት የሰው ልጅን ሁሉ በሰላም፣ በህይወት፣ በእኩልነት፣ በአንድነት ማኖር መሆኑ ከልብ ተገንዝበን በያዝነው አዲስ ዓመት እርስ በርሳችን ከመጠፋፋት ይልቅ በጋራ ሰርተን በጋራ የምንለማበትን ምርጫችን እናድርግ በማለት በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በዓለ መስቀልን የሰላም በዓል ያድርግልን። በሀገራችንን ለሀገራችንና ለመላው ለዓለሙ ሁሉ ሰላምን ይስጥልን። ክብርት ከንቲባ ያደረጉልን እርዳታንም በእጅጉ እናመሰግናለን። እግዚአብሔር አምላካችን ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። መስከረም 16 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ።